የቅድስት መንበር እንደራሴ ተግባር ሰላምን መዝራት እንደሆነ ተገለጸ። የቅድስት መንበር እንደራሴ ተግባር የወንጌል ዲፕሎማሲን ተከትሎ ሰላምን መዝራት እንደሆነ ተገልጿል። የቅድስት መንበር ዋና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን የቅድስት መንበር ኢዮቤልዩ በዓልን ምክንያት በማድረግ ከርዕሰ ሊቃነ ጳጳሳት ሌዮ አስራ አራተኛ ጋር የሚያደርጉትን ግንኙነት በማስመልከት ቃለ ምልልስ አድርገዋል። ብፁዕ ካርዲናል ፔትሮ ፓሮሊን ከቫቲካን ሚዲያ ጋር ባደረጉት ቃለ ቃለ ምልልስ የቅድስት መንበር ሐዋርያዊ እንደራሴ ጽህፈት ቤቶች ርዕሰ ጳጳሳትን በየሀገሪቱ ከሚገኙ አብያተ ክርስቲያናት ቤተ ክርስቲያንን ከመንግስታትና ዓለምን ከወንጌል ተስፋ ጋር የሚያገናኙ ድልድዮች ናቸው ሲሉ ገልጸዋቸዋል። ብፁዕ ካርዲናል ፔትሮ ፓሮሊን ከዚህ ጋር በማያያዝ የቅድስት መንበር ጳጳሳዊ ተወካይ የቅዱስ ወንጌል ዲፕሎማሲ የሚያራምድ ራሱን ለሽምግልናና ለውይይት የሚሰጥና የሰላም ዘሪ የመሆን ግዴታ አለበት ሲሉ ተናግረዋል። ከትህትና ጎን ለጎን ለወንጌል ቅናት አጽንኦት የሰጡት ብፁዕ ካርዲናል ፔትሮ ፓሮሊን የርዕሰ ሊቃነ ጳጳሳት ተወካይ የወንጌል ዲ ዲፕሎማሲ አራማጅ እንደሆነ ተናግረው የኢየሱስ ክርስቶስን ብርሃን ራቅ ወዳሉ የምድር ማዕዘናት የማምጣት አደራ እንዳለበት አስረድተዋል። የጳጳሳዊ ዲፕሎማሲ ተልዕኮ ርዕሰ ሊቃነ ጳጳሳት በእውነት በፍትህና በሰላም ላይ የተመሰረተ ዓለምን ለመገንባት የሚያደርጉትን ጥረት መደገፍ እንደሆነ ገልጸው ጳጳሳዊ ተወካይ ራሱን ለሽምግልናና ለውይይት እንዲሰጥ የተጠራ፣ ይህም በተከፋፈሉ ወገኖች መካከል ያለውን የሰላም ፍላጎት ለመለየት ብቸኛው መንገድ ይህ እንደሆነ አስረድተዋል።